ከ5.7 ሚሊዮን ብር በላይ ወጪ የሆነበት የዘቢባ ግርማ እንደምንም የሙዚቃ አልበም ለህዝብ ደርሷል። ኪናት ኢንተርቴንመንት እና ፍካት ኤቨንት እና ዲኮር ድምፃዊት ዘቢባ ግርማ እንደምንም የተሰኘውን የመጀመሪያ አልበሟን ለማስመረቅ በዝግጅት ላይ መሆኗንም ተገልጿል። ይህ እንደምንም የተሰኘው አልበም በግጥም የልማ ገብረአብ፣ ሞገስ ተካ፣ አለም ፀሐይ ወዳጆ፣ መሰለጌታሁን ናትናኤል ግርማቸው፣ ወንደሰን ይሁብ ፍሬዘር አበበ ወርቅ እልፍ አግድምሻው፣ ኒና ግርማ፣ ገዳ ሐምዳ በግጥም የተሳተፉ ሲሆን፣ በዜማ ደግሞ አበበ ብርሃኔ፣ ሞገስ ተካ፣ ኢንጂነር ፋንታው ጨፎ፣ አህመድ ተሾመ፣ ዲንቢ አንተነህ ወራሽ፣ ምረታ አብ ደስታ፣ ካሙዙ ካሳ፣ ዳንኤል ዘውዱ ወይንም ዳኒ ቀዮ፣ አብዲ ያሲን፣ እንደዚሁም በሙዚቃ ቅንብር አቤል ጳውሎስ፣ ታምሮ አማረ፣ ካሙዙ ካሳ፣ ፋኑ ጊዳቦ አዲስ ፍቃዱ፣ ማስተሪንግ ኪሩቤል ተስፋዬ ተሳትፈውበታል። ተወዳጇ ድምፃዊት ዘቢባ ግርማ እንግዲህ የእኛ በሚባል ቡድን ውስጥ በሙዚቃ ስራዋ እና በትወና ብቃቷ እንዲሁም በመጀመሪያ ነጠላ ዜማዋ ገራገር በተሰኘው ሙዚቃ እና በርከት ባሉ ነጠላ ዜማዎችን በመስራት ተወዳጅነትን አትርፋለች። ድምፃዊት ዘቢባ ግርማ ከሀገራችን በርካታ ወጣት ድምፃውያን ጋር ሙዚቃን አብሮ በመስራት በህዝብ ዘንድ እውቀትን ተወዳጅነትንም አግኝታለች። እንደምንም አልበም አስራ ሶስት ሙዚቃዎች ያሉት ሲሆን አልበሙን ሰርቶ ለማጠናቀቅ አምስት ዓመትና አምስት ነጥብ ሰባት ሚሊዮን ብር ከዛም በላይ ወጪ እንደሆነበት ነው የተነገረው። አልበሙ ላይ ሶስት የሙዚቃ ቪዲዮዎችን ተሰርተው የተጠናቀቁ ሲሆን ይህ አልበም ሙሉ በሙሉ ወጪው በድምጻዊቷ በራሷ ዘቢባ ግርማ ፕሮዲውስ ተደርጓል። ማለት ነው እንደምንም አልበም ስለ ፍቅር፣ ስለ ምስጋና እና ስለ እናት እና እንደውም የተለያዩ ማህበራዊ ጉዳዮችንም ጭምር ይዳስሳል። ዘቢባ እንግዲህ ከዚህ በፊት ባወጣቻቸው ነጠላ ዜማዎቿ አብዛኞቻችንን እንዳስደሰተችን ብዙም ደጋፊም እንዳላት ይታወቃልና በዚህ በአልበም ስራዋ ደግሞ በጣም ብዙ ሰዎች የመሰከሩለት ትላልቅ ሰዎች ጭምር በግጥሙም የተሳተፉበት ነውና በጣም አሪፍ የሆነ ሙዚቃ ነው። ስለዚህ ሁላችሁም እንድትደግፏት እንድታበረታቷት እንላለን። እንግዲህ ዘቡ በጣም ጠንካራ ሴት እንደሆነችም ታውቃላችሁ እና በዚህ ሰዓት እንግዲህ አንድ አልበም ለመስራት በራሱ ምን ያህል ከባድ እንደሆነ ምን ያህል ጥንካሬን እንደሚጠይቅ ሁላችንም እናውቃለን። እና ይህንን ስራ ሰርታ ለመጨረስ እንግዲህ እሷ እንዳለችው ከሆነ አምስት ዓመትና ወደ አምስት ነጥብ ሰባት ሚሊዮን ብር ፈሰስ እንዳደረገችበት ነው። እንግዲህ ቀላል የሚባል ብር አይደለም። ስለዚህ ለሙዚቃም እየከፈለችው ያለው መስዋዕትነት ከባድ ነው፣ ትልቅ ነው። ለብዙዎች ማርያ ሊሆን የሚችል ነው እንላለን እንግዲህ በድጋሚ እንኳን እንድሳለሽ እንኳን ለዚህ ያበቃሽ ለማለት እንወዳለን። በራሷ ዩትዩብ ቻናል ላይ ገብታችሁ ሙዚቃዎቿን ታገኟት አላችሁ። ደግፏት፣ አድምጡት። በጣም አሪፍ ሙዚቃ ነው። ላለሁኝ መልካም ቆይታ።